ገና ነው ግን ያው እየጋገርን ነው። ገና አላለቀም። ቦክስ መጥበሻው ላይ ያለ እንግዲህ ይሄን የመሰለ ፓንኬክ ይጋግረናል። እንዴት ነው ሙያችን? እንዴት አያችን? ስናወጣ ደግሞ እንደዚህ እናደርገዋለን። መጥበሻ ግን መቀየር አለበት ጋይስ አህ ሎካት ያ ግን ቪአይፒ ሄ ምንድነው የሚባለው? ፎረን ምናምን ምናምን ሊኖራቸው አይቀበም። ሰላም ውዴቶቼ ተከታታዮች እንዴት ናችሁ? አለው ያለው እግዚአብሔር ይመስገን። ዛሬ ለየት ባለ ነገር ለምን አልመጣም ብዬ ለባሌና ለልጄ መቅሰስ ልሰራ ነው። መቅሰስ ይባላል። እንደውም ግን ከምሽቱ አንድ ሰዓት ሆኗል። ብቻ ግን ከአራት በፊት የሚበላ ነገር ሰርቼ ልጠብቃቸው አዶን የለም ባልየውም የለም። ሲመጡ ሰርቼ ለምን አልጠብቃቸውም ብዬ ምንድን ነው የምሰራው? እስኪ ገምቱ። እዚህ ጋር ግብአቶች አሉ። የሆነ ግብአት ይቀረኛል መጣሁ የትም እንዳትንቀሳቀሱ ውድ ተመልካቾቼ ኦኬ እሺ ያው እንደምታዩት ቤተሰብ እዚህ ጋ ምን አለ ሁለት እንቁላል አለኝ ማለት ነው ሁለት እንቁላሉን ዘን ምን እናደርገዋለን እዚህ ጋ አከሽ እናደርግና እንደዚህ ይደረጋል እንዴት ናችሁ? ኢትዮጵያ ስትመጡ ለባልና ለልጆቻችሁ ከአረብ ሀገር ከለመዳችሁት እንትን ሙያ አንዳንድ ነገር እየሰራችሁ ማቅመስ አለባቸው። እዚህ ጋር ምናለን ሚልክ ሀሊብ ወተት፣ በየትኛው ያምራል ስሙ ግን? በወተት ወይስ በሚልክ ወይስ በሀሊብ? ሚልክ እንግሊዘኛ፣ ሀሊብ አረበኛ ወተት አማርኛ፣ በሌላ ቋንቋ በኦረብኛ በምን በምን አላቃ? እስኪ ንገሩ። እዚህ ጋ አንድ ኩባያ ወተት እናደርጋለን ማለት ነው። ይታያችኋል፣ አንድ ኩባያ ወተት። ቆይ ግን ምን እናደርጋለን? መጀመሪያ አሁንም አንድ ግባት ቀርቶናል። እናትን እንቀሳቀሱ፣ ጋይስ ጋይስ፣ እናትን እንቀሳቀሱ። ፌክን ቤኪንግ ፓውደር አለ እዚህ ጋ ይሄው ቤኪንግ ፓውደር አለኝ እዚህ ጋር ሁለት ማንኪያ አደርግበታለሁ። አንድም ይበቃል በርግጥ። እንዲነፋ ነው እንጂ እንደዚህ አደረግኩኝ። ቤኪንግ ፓውደር አረኩበት ዘንድ። ከዛ ፋትዚስ ሹሃዳ ቫኒላ ይጣፋ ቫኒላ አንድ የሻይ ማንኪያ ማድረግ ትችላላችሁ። እኔ በክዳኑ አንድ ለፍሬ በለሽታ ነው ይሄ የሚያገለግለው፣ ሌላ ጥቅም የለውም። ሽታው በጣም ነው ደስ የሚለው። ኬክ ራሱ በዚህ ነው የሚጋገረው። ታውቃላችሁ። አዘያላችሁ። ኦኬ፣ እዚህ ጋር ምን አለን? ሾጋር ስኳር እ በአረበኛም ስኳር ነው እንዴ፣ ምንጋሩ። እስኪ ስንት እናደርጋለን? ዋህድ አትኔ

ፊታውን እንዴት አባት ነው የሚጣፍጠው። ዘይት ምናምን አያስፈልግም። እና ይህን ቪዲዮ የምታዩ ሙያ ተማሩ ያላቸው እና እንደዚህ ካደረግነው ይኸው ታያችሁት፣ እንዴት እንደሚያምር ይሄ ራሱ ብቀምሱስ። ስኮር ስኮር ነው። በቀጣይ ጌማ የጣይር ምናምን እሰራለሁ እንግዲህ ኢትዮጵያ ከገባው አራት አመቴ ግን እዛ ይለመጥክ ሞያ ሊጠፋኝ አይችልም በሚለው እዚህ ጋር ምናለ ሚልክ ሀሊብ እናደርገዋለን። ከዛ ከለ ከለጥ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ ከለ እንደዚህ ይቀመጣል። ሲያስቀምጡ የበኋላ ማውጫ ነው። ከዛ እዚህ ጋር ምን አለ ይሄን ዱቄት በእንግሊዘኛ ምን ነው አላውቅም። አንድ ኩባያ አንድ ኩባያ ዱቄት ጨምራላችሁ። ፓንኬኩ ቆንጆ እንደሚሆን ተስፋ አደርጋለሁ። ከዛ አያችሁት ያበናት ቹፉ ቹፉ አደል አሻን ምክንያቱም ከዚህ በላይ ካረግነው ውሃ ያስጨምረናል። ውሃ ከተጨመረበት፣ በውሃ ደግሞ ደስ አይልም። በወተት ብቻ እንትን ሲል ግን በጣም ነው የሚጣፍጠው። ተቀጠነብን ግን እንትን መጨመር እንችላለን። ይሄ በነገራችን ላይ አቅለን ነው። ይሄ መከለጫው ስንት እንደሆነ ታውቃላችሁ? ይሄ እ መከለጫው ስንት ብር እንደሆነ ታውቃላችሁ? ኢትዮጵያ እስኪ ገምቱ። ገመታችሁ

እና ቤተሰብ ቤተሰብ ፕላስ የኢትዮጵያ ሶሻል ላይፍ ስላላችሁ እ ይሄ እንደዚህ ይበቃዋል ትንሽ ሊጨምረበት ቁጭ እንዲል ማለት ነው። የሆነ በጣም ከቀጠና መጥበሻው ላይ ስታረጉት አንድ ቦታ ቁጭ አይልምሶ አሪፍ ቅርጻ ቅርጻ ይዝም ማለት ሙሉ ሊላል እኛ የምንፈልገው ደግሞ። ምደወር ምዳወር እንደው ምዳወር ታውቃላችሁ። ለከለር ምን ብንጨምርበት ጥሩ ነው? ዛፈራን የለም። ስለዚህ ምን እንጨምርበት አለ? እስቲ ያ በናት ምን እንጨምርበት አለ? እርድ አለው እርድ እርድ ነበር። ኦ ማይ ጉድነስ ስንት ብር እንደሆነች ታውቃላችሁ? ቤተሰብ ብቻ አንዱ አስር ብር ኑሮ ውድ ነው። እንደዚህ ስናደርገው ከበዛ ጣዕሙን ስለሚቀይርብን ማብዛት የለብንም፣ ግን ከለሩ ቢጫ ሲሆን ስለሚያምር ትንሽ ከዛ እንደዚህ እናደርጋለን። እንደዚህ እናደርጋለን። እነዚህ አላስፈላጊ እቃዎች እንጋል እንላቸዋለን ማለት ነው። እዛን እንደዚህ ካወጣን በኋላ ቀጣይ ስራችን በማንኪያ ነው የምናረገው የዱቄት እዚህ ጋር ይቀመጣል። ይሄ ማውጫ ነው። እዚህ ጋር ስቶባችን እንለኩሳለን፣ እዚያ ስቶብ እንለኩሳለን። ለኩሰን ሄዳ ስኳር ይቀመጣል። ፌስታል ነበር የቤተሰብ ሰብ እዚህ ጋር ፌስታል የት ሄዳ? እዚህ ጋር ሶፍት የለኝም፣ ለዛ ነው። እዚህ ጋር የሸኖ ለጋ ቅቤ አለ። ሸኖ ለጋ፣ እዚህ ሸኖ ለጋ ከዛ ይሄን እንደ እንትን እንዳይል ማለት ነው። መጥበሻ ማየዝ ከሆነ መጥበሻችሁ አለመጠቀም ትችላላችሁ። እኔ ግን መጥበሻው ስስ ነገር ስለሆነ ስለሚይዝ ይሄን አረጋግጥ ይዘን ከዛ እንደዚህ ይቀደዋለሁ። ሲግል ትነላለን እዚህ ጋር እንደምንጠብቅ እስኪ አሁን በተረፈ ፓንኬኩ ሲደርስ ደግሞ እንመለሳለን። ፓንኬካችን ምን እንደመሰለ ይዘነው እንመለሳለን። እስከዛ ወዳቸዋለን። እሺ፣ ፋሚሊ ፕላስ ፓንኬካችን ደርሷል። ይሷን እንዴት አያችሁ? በትላልቁ ነው የጋገርኩት። ለምን ልጄ ጥግብ እንዲልልኝ ማለት ነው እና ይሄ ፓንኬካችን ያው ገና ነው፣ ግን ያው እየጋገርን ነው። ገና አላለቀም። ወጥ መጥቷል ያለ እንግዲህ ይሄን የመሰለ ፓንኬክ ጋግረናል። እንዴት ነው ሞያችን፣ እንዴት አያችሁ? ስናወጣ ደግሞ እንደዚህ እናደርገዋለን። መጥበሻ ግን መቀየር አለበት ጋይስ። አህ ሙቃት ያ ግድ ቪአይፒ ሂ ምንድን ነው የሚባለው ፎረን ምናምን ምናምን ሊኖራችሁ አይገባም። የምትፈልጉትን ነገር ለመስራት ቤታችሁ ቁጭ ብላችሁ በቀላል ነገር ሰርታችሁ መብላት ትችላላችሁ። ቪዲዮ ከተመቻችሁ ኮሜንት፣ ላይክ፣ ሼር አድርጉልኝ እወዳችኋለሁ።